በልጅነቴ በጣም ከምፈራቸው ሰዎች መሃል አንደኛ ይሄ ሰው የስፖርት አስተማሪ ነው። ቲቸር ግርማ ይባላል። ስፖርት ቀን ቆዳ ጫማ አድርገን ከመጣን ይገርፈናል። ሰልፍ ላይ ቀጥ ብለን ካልተሰለፍን ይገርፈናል። ሲገርፍ ደግሞ እንዲ ነው ልላቸው አልችልም። ከእርሱም አልፎ ሌሎች አስተማሪዎች በጣም ስናስቸግር ራሳቸው የእሱን ያህል መግረፍ ስለማይችሉ ወደ ቲቸር ግርማ ነው ሪፈር የሚያደር እና ደብዳቤ ይጻፋል። ደብዳቤው ላይ ደግሞ የመርፌ ቁጥር ነው፣ ልክ እንደ ሆስፒታል ሪፈራል፣ ለሱ የመርፌ ቁጥር ይጻፍለታል። አንድ መርፌ፣ ሁለት መርፌ፣ ሶስት መርፌ ይላል። ቲቸር ግርማ ምን እንዳረግን ሁሉ አይጠይቅም። ደብዳቤውን እንሰጠዋለን በመርፌው ልክ ያነደናል። ከተገረፍክ በኋላ ማሸት አይቻልም፣ ማልቀስ አይቻልም። መድኃኒቱ ተበላሽቷል አልሰራም የሚልና ድጋሚ ያነዳል። ከዛ ተገርፈ ከጨረስክ በኋላ ትጣፍጣለች አጣፍጥም ይላል። ትጣፍጣለች ብለህ ነው የምትሄደው። አጣፍጥም ካልክ እስክትጣፍጥ ድረስ ከዚህም የተነሳ የማናረገው ነገር የለም በሱ ፊት አሪፍ ሆኖ ለመታየት ብዙ ጉድ ጉድ ጉድ የምንላቸው ነገሮች ነበሩ። በተመሳሳይ መልኩ ንጉሥ ሕዝቅያስም በብዙ ነገር እንኳን እግዚአብሔርን ቢታመን አንድ የሆነ ነገር የሚጠራበት በጣም ይፈራል ። ሕዝቅያስ በምድሪቷ ላይ ትልቅ የሃይማኖት ተሃድሶን ያደረገ ንጉሥ ነው። ሰዎች ኦልሞስት ለአንድ ሺህ ዓመት ያህል እንደ ጣዖት አድርገው የነበረውን ነውሽት ንባብን የማምለኪያ አጸዶችን ሁሉ በእግዚአብሔር ታምኖ ያፈራረሰ ጀግና ነው። ከዛም አልፎ አንድ ጊዜ በጣም ታሞ ለሞት ሊቀርብ ሲል እግዚአብሔር ሆይ ተመልከተኝ፣ ወደ እኔ ያታይሞይ ምሕረት አታረግልኝም ብሎ በህይወቱ ላይ አስራ አምስት ዓመት ያስጨመረ በእግዚአብሔር የሚታመን ጀግና ነው። ነገር ግን አንድ የሆነ ስም ሲጠራ እግዚአብሔርን የሆነ ያህል የታመነዋል፣ ግን ሙሉ ለሙሉ መታመን ይከብደዋል። ይሄም ምንድን ነው ብትሉኝ አሶር ይባላል። እንደ አሜሪካ እንደ ቻይና ማለት ነው። በጊዜ የነበሩ ሀያላን አገራት መሀል አሶር አንደኛው ነበር። አሶሪያንስ በጣም ጨካኞች ናቸው። በተለይ ከተዋጋቸው አንድ ከተማ ከገቡና ካሸነፉ እንደሚያደርጉት ታውቃላችሁ። በጣም ሀያል የተባሉትን ሰዎች በሕይወት እያሉ ቆዳቸውን ይገፉና መጨረሻ ላይ አንገታቸውን ቀልተው በከተማ መሀል አስቀምጠው ነው የሚሄዱት። ከአሶር ጋር የተዋጋ እንዲህ ነው የሚሆነው ለማለት ማለት ሕዝቅያስ አሶርና ሰናክሬም የሚባሉ ነገሮች ሲመጣበት ግን ልቡ ትንሽ ይወርዳል። እንደውም አንድ ጊዜ ታሞ እንደተነሳ ከባቢሎን የመጡ የመሮዳክ ባልዳን መልክተኞች ሲመጡ ሕዝቅያስ ሁሉን ነገር አሳያቸው ቤተ መዛግብቱን፣ ቤተ መንግስቱን፣ ቤተ መቅደሱን መጨረሻ ላይ ደግሞ መሳሪያውን ይላል። ይሄ የህንፃ መሳሪያ አይደለም ወገኖች፣ መሳሪያ የሚለው የጦር መሳሪያውን አሳያቸው። ምን እያደረገ እንደሆነ ታውቃላችሁ? ከመሮዳክ ባልዳን ጋር ህብረትና ፓርትነርሽፕን እየፈጠረ ነው። መሮዳክ ባልዳን ማለት አሶርን የሚቃወም የባቢሎን ንጉስ ነው። ስለዚህ እኔና መሮዳክ ባልዳን አንድ ቡድን ሆነን አሶርያንን የመቃወም እድል አለን ብሎ ያለውን ነገር ሁሉ ፓርትነርሽፕ ፈጠረና እግዚአብሔር በዛ ጊዜ አ ማዝ ነው። ኢሳያስን እንደውም ልኮ አንተ ዛሬ ከባቢሎን ጋር ህብረት አድርጋል አደል? ከጥቂት ጊዜ በኋላ ባቢሎን ራሱ መጥቶ ባንተ ዘመን አይሆንም፣ የአንተን ልጆች ግን ባሪያ ያደርጋቸዋል። ይሄ የተመካበትን ጦር መሳሪያ የተመካበትን ውበትና ቤተ መቅደስ ይዘው ሄዳሉ ብሎ ተቆጣው። እግዚአብሔር እንዳለው መሮዳክ ባልዳንና ባቢሎንያን ሕዝቅያስን ከአሶር እጅ አላዳነው። ሕዝቅያስ መጀመሪያ ላይ ለአሶር አይገብርም ነበር፣ እምቢ ብሎ ነበር። ከዛ በኋላ አሶር ብዙ ነገሥታትን እያሸነፈው ወደ እስራኤል ተጠጋ። እንደውም በኋላ በኋላ አስሩ ነገድ ይኖሩበት የነበረውን የሰሜኑን ክፍል እስራኤል ሙሉ በሙሉ ደመሰሰ፣ አጠፋቸው፣ ባሪያ አድርጓቸው ሄደ። ከዛ በመቀጠል ደግሞ ኦልሞስት 185 ሺህ ሰራዊት ይዞ ኢየሩሳሌም በር ላይ ደረስም። በዚህ ጊዜ ሕዝቅያስ እግዚአብሔርን ሙሉ ለሙሉ መታመን አልቻለም። ምን እንዳለ ታውቃላችሁ? አሶሮይ በድ ያለው ድሮ ግብር አለመገበሬ እኔ ባሪያ ነኝ፣ አሁን የፈለግከውን ጫንብኝ ይሆናል እንዴ? ሕዝቅያስ ለጤናው እግዚአብሔርን የታመነ ትልልቅ መንፈሳዊ ተሃድሶ ሰዎችን እግዚአብሔርን ታምኖ ማድረግ የቻለ ሰው ዛሬ እንዴት እግዚአብሔር ከኔ ጋር ነው ብሎ ጸንቶ መቆም እንዴት አቃ? ምን እንዳለ ታውቃላችሁ እኔ ባሪያህ ነኝ የፈለግከውን ታክስ አድርግብኝ እከፍላለሁ አለ። በጣም ብዙ ብርና ወርቅ ክብር ጫነበት። ያንን ሁሉ መክፈል ስላልቻለ ከቤተ መንግስት ያለውን ወርቅ አወጣ። ከዛ በኋላ ደግሞ ሰለሞን ቤተ መቅደሱን ያስዋበበትን ያንን የሚያምር ወርቅ ቆርጦ ለአሦር ግብር አድርጎ ሰጠ። እረ ጌታ ሆይ ቤትህ ሲዋረድ አትመለከትም አይባልም። ሕዝቅያስ በዚህ እግዚአብሔርን አሳዘን። ባቢሎን አላዳነውም። ገንዘቡ አቅሙ አላዳነውም። አሦር ይባስ ብሎ እንደውም ኖ ኖ ኖ ኖ፣ ግብር ብቻ አይበቃም። እናንተን መግዛት አለብን። ባሪያ ማድረግ አለብን። እጃችሁን ለእኛ ስጡ አለ። ከዛ በኋላ ራፋስቂስ የሚባልና ሌሎችን ጄኔራሎች አንድ ላይ አድርጎ ወደ ኢየሩሳሌም መጡ። አንድ ቦታ ላይ ሆነው ህዝብ በሚሰማበት ቦታ ላይ ይወላችሁ ህዝቅያ ሳያስታችሁ ከአሶር እጅ ማንም አያወጣችሁ። እኔ አማልክቶች ሁሉ ዓለምን እንድገዛ መርጠውኛል። እናንተ ደግሞ እንደምታዩት በጣም ብዙ ነገስታቶችን ሳሸንፍ ነው የመጣውት። እህታችሁ እስራኤልን እንኳን በሰሜን በኩል ያለችውን ሁሉ በእጄ ገብታለች። የማን አምላክ ነው ያዳናቸው? አንዳንድ ጊዜ ጠላት የሚመጣው በኮምፓሪዝን እንዴ እንትና ወድቆ የለን እንዴ በዝሙት እንትና በኮራፕሽን ወድቆ የለን እንትና እግዚአብሔርን መውደድ ትቶ የለን እንትና ጸሎት አቁሞ የለን እንትና ገንዘብ ገንዘብ እያለ ሁሉን ትቶ የለን አንተ ብን ቤት ነህ አንተ እንዴት በየት ታመልጣለህ ድህነት ይውጥሃል ትበላለህ ይላል እንደዚህ እያስፈራራ መጣ ገዛ በጣም የሚገርመኝ የአሦር መልእክተኛው ራፋስቂስ ነው። እንዲህ ፈረስ የሚነዳ ሰው ካላችሁ ሁለት ሺህ ሰረገላ አልስጣችሁ እና ግጠሙኝ፣ አታሸንፉኝም። ማለ ቤዚክሊ የሆነ ትራምፕ ለምሳሌ ከኢትዮጵያ ጋር ቢዋጋ እኔ 250 ኤፍ ሰርቲ ፋይቭ ጄቶችን እሰጣችኋለሁ አንድ አስር ቢቱ ባምበር እሰጣችኋለሁ እናንተ ግን አታሸንፉኝም ብሎ ቢዝጥ ማለት። ከዛ መጨረሻ ላይ ደግሞ ደብዳቤ ጽፎ ለሕዝቅያስ ላከ። በዚህ ጊዜ ሕዝቅያስ ባቢሎን ዋላዳ ነው ገንዘቡ ላዳ ነው የመጨረሻ ነገር ሲሆን፣ በእግዚአብሔር ፊት ራሱን አዋረደ፣ ልብሱን ቀደደ ደብዳቤውን ይዞ ቤተ መቅደስ ገብቶ፣ እግዚአብሔር ሆይ ተመልከተን፣ ይሄኮ በአንተ ላይ ስድብ ነው፣ አንተን ነው እየሰደበ ያለው፣ አንተን ነው እያዋረደ ያለው ብሎ ወደ ነፍሱ፣ ወደ ሀሳቡ ተመለሰ። በእግዚአብሔር ላይ ትረስት አደረገ። በእግዚአብሔር ፊት አነባ። ከዛ በኋላ በጣም በሚገርም ሁኔታ ነብዩ ኢሳያስ መልእክትን ይዞ ወደ ሕዝቅያስ መጣ። እንደዚህ አለው፣ ዛሬ ያየኸው ሰናክሪብ፣ ዛሬ ያየኸው አሶር፣ ዛሬ የፈራኸው ሰራዊት ነገ በፊታችሁ አይሆንም፣ ዳግመኛ አታውም እግዚአብሔርም እንደተናገረ በዛ ሌሊት መልአኩን ላከ። አንድ መልአክ ወጥቶ መቶ ሰማንያ አምስት ሺ የአሶርን ሰራዊት ድምጥማጡን አጠፋው። ከዛ በነገታው ሕዝቅያስና የእሱ ሰራተኞች ሲነሱ ሙሉ ለሙሉ የአሶር ግንባር ፈርሷል፣ በድን በበድን ሆኗል። ሰናክሬም ደንግጦ ወደ ሀገሩ ተመለሰ። እዛ ሀገር ላይ ልጆቹ ገደሉት። አሶርም ላይ መለስ እግዚአብሔር እስራኤልን ከአሶር መንግስት ጠበቃት ወገኖቼ፣ በእግዚአብሔር ታመኑ። የምትፈሩት ነገር አለ፣ ምትፈሩት ጤና አለ፣ ምትፈሩት ገንዘብ አለ፣ የምትፈሩት ዘመድ አለ። የምትፈሩት በህይወቴ ላይ ይሆናል የምትሉት አንዳንድ ነገሮች ላይ ጠንካራ ሆናችሁ፣ አንዳንድ ነገሮች ላይ ግን ልባችሁን ሽብርክ የሚያደርጋችሁ ነገር አለ። ወገኖቼ፣ እግዚአብሔርን በሙሉ ልብ ታመኑት። ሀያ ሰማንያ ለኮንዶሚኒየም ነው፣ አርባ ስልሳ ለኮንዶሚኒየም ነው። እግዚአብሔርን ግን በተመለከተ መቶ በመቶ እግዚአብሔርን እንድንታመን ይፈልጋል። እግዚአብሔር በእጃችሁ ያለውን አታድርጎ አይደለም። ማመንና ትረስት ማድረግ ያለባችሁ ለድላችሁ እግዚአብሔር መሆን ያለበት ትዝ ይላችኋልና ሲድራቅ ሚሳቅ፣ አብደናጎ፣ ለአንተ ላቆምከው ምስል አንሰግድም። እግዚአብሔር አምላካችን ከዚህ ከእቶነ እሳት ሊያድነን ይችላል፣ ባያድነንም ግን ለአንተ አንሰግድም። እግዚአብሔር ያድነናል። ዊ ትረስት ኢን ዘ ሎርድ። እሱ እንኳን ባያድነን እንዳመንን ነው የምንወድቀው። እንዳመንን ነው እንጂ የምንጸናው። እንዳመንን ነው እንጂ የምንቀመው እንዳመንን ነው እንጂ የምንቆመው። ለአንተ ምስል አንሰግድም በሉት። አንፈራም፣ አንረበሽም። ለአንተ ዛቻና ለአንተ ማስፈራሪያ እጃችንን አንሰጥም። በእግዚአብሔር እንደታመንን እንቆማለን። እግዚአብሔር ያድነናል፣ ባያድነንም እንኳን ለዚህ ምስል አንሰግድም ብላችሁ ነው መቆም ያለባችሁ እግዚአብሔር በዚህ ጊዜ ኢንተርቪን ያደርጋል። በሕይወታችሁ ውስጥ በእሳታችሁ ውስጥ በምትነዱበት ነገር ውስጥ እግዚአብሔር መልአኩን ይልካል፣ ይታደጋችኋል፣ ያድናችኋል። ጋድ ብሌስ ዩ